እንዴት አድራችኋል ተመልካቾች የአዲስ ቀን የጠዋት ገበያ ተጀምሯል መቅደስ እንዳለ መረጃዎቹን እነግራችኋለሁ አብራችሁ ኑ ሶስተኛው የአማራ ክልል የኢትዮጵያ ታምርት እኛ የምንሸምት ኤክስፖ ማጠቃለያ በጎንደር ከተማ ተካሂዷል ኤክስፖ በሁሉም ዞኖች ለተከታታይ ሶስት ዓመታት ሲከናወን ቆይቷል በኤክስፖ ላይ የተለያዩ ምርቶችን ያቀረቡት አምራቾችም ኤክስፖ የገበያ ትስስር እንደፈጠረላቸው ገልጸዋል ባልደረባችን ወይንእሸት ደጀኔ በማጠቃለያው ኤክስፖ ቅኝት አድርጋ ተከታዩን ዘገባ አዘጋጅታለች። አብረን እንከታተል። ተመልካቾቻችን በታሪካዊቷ ጎንደር ከተማ ላይ ተገኝተናል። ኢትዮጵያ ታምርት እኛ ምንሸምት ሸምት በሚል መሪ ቃል ክልላዊ ማጠቃላይ ኢትዮጵያ ታምርት ንቅናቄ እየተካሄደ ይገኛል። በዚህ ንቅናቄ ላይ የተለያዩ አምራቾች ከክልሉ የተውጣጡ ማለት ነው፣ የተለያዩ ምርቶቻቸውን ይዘው ቀርበዋል። አማራ ክልል ላይ ያሉ አምራቾች ምን አይነት ምርቶችን ይዘው ቀርበዋል የሚለውን ደግሞ አብረን ምና ይሆናል ተከተሉ። ማር፣ የዶሩ ስጋ፣ የግባቶችን መኖ ምናምን ማር ያመጣ ነው። የምንደዚያ አይነት ኤግዚብሽን ላይ ስትሳተፉ የመጀመራችሁ ነው ወይስ ሶስተኛችሁ ነው? ሶስተኛ ኢትዮጵያ ታምርት ንቅና ቀስ ሶስተኛው ላይ በተመጣጣኝ ዋጋ ምርታችን እንደምን አከፋፍል ከየት አካባቢ እንዳለን እንደገና ደግሞ የዶሮ ስጋ እንዴት ቀለል ብሎ ተዘጋጅቶ እንደሚሰጥ እንደሚሸጥ ዶሮዎች በቅርብ እንዳሉ እንቁላሎች በተመጣጣኝ ዋጋ እንደሚያገኙ እንዲሁም ማሮች የዶሮ መኖች በችርቻሮ በኩንታልም እንደምንሸጥ ይህንን ለእኛም ለመተዋወቁ ለተጠቃሚዎችም ጠቅመናል። ግማሽ ኪሎ አለ፣ አንድ ኪሎ አለ። በመጠን ነው። ምን አይነት ማር ነው የሚባለው? ይሄ ንጹህ የተፈጥሮ ማር ነው የሚባለው። ወለላ ማርም አለ። የተጣራ ያልተጣራም አለ። ሰባት ከሃምሳ ስምንት መቶ። አንደኛ ነው አንደኛ ነው። ንጹህ መሆኑን በመቅመስም ይታወቃል። ጥርጥር የለውም። ሰላም ነው። ስማን፣ እነዚህ የምታያቸው የዱቄት ምርቶች ናቸው። ከአምስት በአስር በ25፣ በ50 ኪሎ ግራም የተዘጋጁ አንደኛ ደረጃ ስፔሻል ዱቄት ፋ እድል ይዞላችሁ መጥቷል። እንግዲህ እንደዚህ አይነት ኤግዚቢሽኖች በእኔ እምነት ምርታችን ለማስተዋወቅ ከፍተኛ አስተዋጽኦ ያደርጋሉ ብዬ አስባለሁ። የመጀመሪያችኑ ለእኛ ትልቅ ፕሮሞሽን ይሆናል ብዬ አስባለሁ። ማሽኑ ተጥፍሬውን ከጥሩ ከጥሬ ጥጡ ይለይና ትአልል በከፊል አቅልሏል። ኤግዚቢሽን መቅረቡ ለእኛ ጥሩ እድል ነው። አንዳንድ እንትን አስተዋጽኦ ይሆነናል ት አንዳንድ የውጭ ኢንቨስተር ለማድረግ ያገናኝሻል ይሆናል። እኛውን ምርት ለማን ነው የምትሰጡት? ይሄ ኤክስፖርት የሚሆን ከሆን ለኤክስፖርት ይደረጋል። ታሊያም ደግሞ ወደ ውጭ በወቅቱ ወደ ውጭም እንልክ ነበር። ከዛ በተረፈ ግን ለኮንቦልቻ የጨርቃ ጨርቆች ቴክስታይሎች እናደርጋለን። እያቀረብን ያለ ነው የተለያዩ የትራንስፈርመር ምርቶች ነው ከአምሳ እስከ አራት ሺ ኬቪኤ ድረስ በአስራ አምስትና በሰላሳ ሶስት አማራጮች እያቀረብን እንገኛለን። አሁን ላይ ያሉት ደንበኞቻችን እያቀረብን ያለ ነው ለኢትዮጵያ ኤሌክትሪክ ኃይል አገልግሎት ነው። ከሶስት ክልሎች ጋር አብረን እየሰራ እንገኛለን። ከድሬዳዋ፣ ከሀረር እና ከአማራ ክልል ጋር እየሰራ እንገኛለን። ትራንስፎርመሮችን በተለያዩ አማራጮች እያቀረብን እንገኛለን። ያመረትን ያለ ነው በሀገር ውስጥ ባለሙያዎች ነው። ከዛ በተጨማሪ አብዛኛው ማቴሪያል እንደሚታወቀው ከውጭ ኢምፖርት ተደርጎ ነው ከዚህ የሚሰራው እና የውጭ ፎሬን ከረንሲ በማስቀረት እዚህ በማቅረብ እያቀረብን ይገኛለን። አሁን ያው አብዛኛው ሰው እዚህ እንደሚመረት ትራንስፎርመሩን አያውቅም። አብዛኛው ባለሀብትም የተለያዩ የመንግስት አካላትም ሂብን አያውቁም እዚህ ትራንስፎርመር እንደሚመረት። አሁን እነሱ ጋር አገናኝቶናል። ስልክም ተቀይረ። በቀጣይ አብረ እንደምንሰራ ዲል አድርገናል ከነሱ አመልካቾቻችን የኢትዮጵያ ታምርት ንቅናቄ በ2014 ዓ ም ሚያዝያ ወር ላይ ነበር የተጀመረው። ዋነኛ ዓላማው በኢንዱስትሪ ዘርፍ የሚታየውን ማነቆች ለመፍታት ያለመ ነበረ። በአማራ ክልል ላይም የኢትዮጵያ ታምርት ንቅናቄ ሲካሄድ ለሶስተኛ ጊዜ ነው። በዚህ በአማራ ክልል ያሉ አምራች ኢንዱስትሪ ዘርፍ ላይ የተሰማሩ ባለሀብቶች ወይም አምራቾችን ችግር ለመፍታት ታዲያ የክልሉ መንግስት እየሰራ እንደሆነ ተገልጿል። እኛም በዝግጅቱ ላይ ተገኝተን የነበረን ቅኝት ይህን ይመስል ነበር። ለኢቲቪ ዘገባ ወይን ሸደጃኒ ነኝ ከጎንደር ከተማ። ላለፉት አመታት በትግበራ ላይ የቆየው የዲጂታል ኢትዮጵያ 2025 ስትራቴጂ ሊጠናቀቅ ተቃርቧል። በስትራቴጂው ዘርፉን መሰረት ለማስያዝ በርካታ ተግባራት ተከናውነዋል። ዲጂታል ቴክኖሎጂና ተያያዥ ዕድሎችን በመጠቀም ፈጠራ የታከለበትና በዕውቀት ላይ የተመሰረተ ኢኮኖሚ ለመገንባት እየተሰሩ ያሉ ስራዎችም ተስፋ ሰጪ ውጤት ተመዝግቦባቸዋል። ባልደረባችን ብሩክታይት አስራት ዲጂታል ኢኮኖሚን እውን ለማድረግ የሚሰሩ ኩባንያዎች ሰብሰብ ባሉበት ተቋም ተገኝታ ያዘጋጀችውን አብረን እንከታተል። ኢትዮጵያ ዲጂታል ኢኮኖሚን እውን ለማድረግ በርካታ ስራዎችን እየሰራች እንደሆነ ይታወቃል። የግልም የመንግስትም ተቋማት ደግሞ አሰራራቸውን ከወረቀት ወጥተው ዲጂታል በማድረግ ይህንንም አላማ እውን ለማድረግ እየሰሩ እንደሆነም እየተመለከት እንገኛለን። አሁን በአይቲ ፓርክ ውስጥ እገኛለሁ። በዚህ ፓርክ ውስጥ በርካታ ተቋማት ይገኛሉ። እነዚህ ተቋማት ታዲያ ዲጂታል ኢኮኖሚን እውን ለማድረግ ወይም ዲጂታል ኢትዮጵያን እውን ለማድረግ እየሰሩ ያሉ ተቋማት ናቸው እና ማን ናቸው፣ ምን ስራዎችን እየሰሩ ይገኛሉ የሚለውን እንመለከታለን። አብራችሁን ቆዩ። የዲጂታል ኢኮኖሚን ከመገንባት አንጻር በዋናነት የመሰረተ ልማት አቅርቦት ለዲጂታል ኢኮኖሚ የሚሆነ እንደ ዳታ ሴንተር የመሳሰሉ ፈጣን የሆነ ኢንተርኔት ግንኙነት የመሳሰሉ እንዲኖረው ተደርጓል። በሁለተኛ ደረጃ ከሰው ኃይል ልማት አንጻር ለዲጂታል ኢኮኖሚው ሊያገለግሉ የሚችሉ የሰው ሀብት ልማት ለመስራት ዝግጁ ለማድረግ የሚያስችል ስራ ተሰርቷል። በሶስተኛ ደረጃ ለዲጂታል ኢኮኖሚ ዋና መሰረታዊ የሚባለው ፕሮዳክት እና ሰርቪሱ ነው፣ አገልግሎት የምንሰጥበት ማለት ነው። እነዚህ በሶፍትዌር በአገልግሎት የሚገለጹ ናቸው። እነዚያ የሚሆኑ ሶፍትዌሮችን እና አገልግሎቶችን የሚያቀርቡ ድርጅቶች፣ ኩባንያዎች ያስፈልጋሉ። አሁን የምንገኘው ካጉል የሚባል ዓለም አቀፍ ድርጅት ቢሮ ውስጥ ነው አይቲ ፓርክ ውስጥ ከገባ በኋላ የአንድ ወር አካባቢ ሆነዋል በዚህ ጊዜ ውስጥ ወደ ውጭም ኤክስፖርት ያደርጋል ሀገር ውስጥም ከድርጅቶች ጋር ለመስራት ግንኙነት እያደረገ ነው ይሄ ካጉል የሚባል ድርጅት ከአምስት ሚሊዮን ኮደሮች ውስጥ ወደ ስልሳ የሚሆኑ ሰርቲፋይድ ያደረጉ ልጆችን መልምሎ ሀያዎቹን ወደ ስራ አስገብቷል ካጉል የዲጂታል ሰርቪስ ነው የሚሰጠው የሚሰራው ከማይክሮሶፍት ጋር ከሳፕ፣ እና የመሳሰሉ ትላልቅ ግሎባል ካምፓኒዎች ጋር ነው። በአሁኑ ሰዓት ሙሉ ትኩረቱን ወደ አርቲፊሻል ኢንቴሊጀንስ ላይ አድርጎ በአርቲፊሻል ኢንቴሊጀንስ የተደገፉ መፍትሄዎችን ለመስጠት በኢትዮጵያ ውስጥም በዓለም ደረጃም እየተንቀሳቀሰ ያለ ድርጅት ነው። አሁን የምንገኘው የዊንጎ አፍሪካ ዳታ ሴንተር ነው። እንደሚታወቀው ዳታ ሴንተር ለኢትዮጵያ የዲጂታል ኢኮኖሚ ግንባታ የጀርባ አጥንት የምንለው ነው። የትኛውም የዲጂታል ግንኙነት በዳታ ሴንተር ውስጥ ትራንዛክሽን ይፈጸምበታል፣ ዳታ ስቶር ይደረግበታል፣ መረጃ ይለዋወጡበታል። ስለዚህ በኢትዮጵያ የመጀመሪያዎቹ ሁለት ኮመርሻል ዳታ ሴንተሮች ውስጥ አንዱ ዊንጉ አፍሪካ ነው። አሁን የምንገኘው በኢትዮጵያ አይቲ ፓርክ ውስጥ ሁለተኛው የኮመርሻል ዳታ ሴንተር ነው። እሱም ራክሲዮ ኢትዮጵያ ይባላል። ራክሲዮ ኢትዮጵያ ከዚህ በፊት በኢትዮጵያ ውስጥ እንደዚህ አይነት ተመሳሳይ የኮመርሻል ዳታ ሴንተር ስላልነበሩ የዲጂታል ኢኮኖሚ ለመገንባት አልተቻለ ነበር። እንደሚታወቀው የዲጂታል ኢኮኖሚ ዋና ጀርባ አጥንቱ ዳታ ሴንተር ነው። ለዳታ ሴንተር አገልግሎት አንዱ የጀርባ አጥንት ፓወር ነው። ፓወር ደግሞ በአስተማማኝነት ሳይቆራረጥ እንዲያገለግል እንደዚህ አይነት ሪደንደንት የሆነ የፓወር መሰረተ ልማቶች ያስፈልጋሉ። አሁን እዚህ የምናየው አንዱ ቀጥታ ከኢትዮጵያ ኤሌክትሪክ አገልግሎት የሚመጣ የፓወር መስመር እና እሱ ይቋረጥ ሌሎች ባካፕ የሚያደርጉ የፓወር ሲስተሞች ናቸው። በኢትዮጵያ አይቲ ፓርክ ቅድም ስናያቸው የነበሩት አገልግሎት መስጫ እና እንደዚሁም ዳታ ሴንተሮችን አይተናል። እነዚህ ብቻ አይደለም፣ የዲጂታል ኢኮኖሚውን ከመገባት አንጻር ብዙ ናቸው። አሁን በዚህ አይቲ ፓርክ ውስጥ ከ30 በላይ የሚሆኑ ኩባንያዎች አሉ። በዚህ ሂደት ውስጥ አብዛኛውን አስተዋጽኦ እያደረጉ ያሉት ኢትዮጵያኖች ናቸው። ነገር ግን በኤፍዲአይ ወደ ሀገር ውስጥ የገቡ በዲጂታል ዘርፍ የተሰማሩ ኢንቨስተሮች እንደዚሁ በአይቲ ፓርክ ውስጥ ይገኛሉ። በዚህ ሂደት ውስጥ የውጭ ዶላር ከማስቀረት በዘለለ የቴክኖሎጂ ባለቤትነትን ከማረጋገጥ አንጻር አይቲ ፓርክ ውስጥ በጣም ሰፋፊ ስራዎች የተሰሩ ነው ማለት ነው። በዚህ አጋጣሚ የሀገር ውስጥና የውጭ ሀገር አልሚዎች ወደ አይቲ ፓርክ መጥተው እንዲያለሙ ክፍት ነው ማለት ነው አይቲ ፓርኩ። ተመልካቾች አሁን ደግሞ የጠዋት ገበያ ቅኝት ለማድረግ ወደ መረጥ ነው፣ ባህር ዳር ከተማ እንሄዳለን። በስፍራው የምትገኘው ባልደረባችን ራሄል ፍሬው የግብይት ድባቡን ልታስቃኘን በቀጥታ መስመራችን ላይ ትገኛለች። እንዴት አድርሻል ራሄል? ባለሽበት የግብይት ስፍራ ምን ተመለከትሽ ንገሪን እስኪ። አመሰግናለሁኝ። እንግዲህ ዛሬ የሚገኘው በባህር ዳር ከተማ ዋናው የገበያ ማዕከል ላይ ነው። በዚህ የገበያ ስፍራ ደግሞ ተዘዋውረን እንደቃኝ ነው። እንግዲህ ሰሞኑን የእስልምና እምነት ተከታዮች የኢዳል አረፋ በዓልም መዳረሻ እንደመሆኑ ገበያው እጅግ ሞቅ ያለ ሆኖ አግኝተነዋል። በመደበኛ ግብይቱ ብቻም ሳይሆን ለበዓሉ የተለያዩ የባዛርና ሌሎች ግብይትን የሚያፋጥኑ እና የተለያዩ ዋጋዎችን የሚገኙባቸው አማራጮች ጭምር የተዘጋጁበት ወቅት ነው። እንግዲህ ዛሬ የምገኝበት ስፍራ ደግሞ ተዘዋውሬ እንደተመለከትኩት በርከት ያሉ የአትክልትና ፍራፍሬ እንዲሁም ደግሞ የኢንዱስትሪ ምርቶች ከዚህም ባለፈ ደግሞ ጥራጥሬና መሰል ምርቶችን ግብይት ለመጠየቅ ሞክሬያለሁ። እንግዲህ ማለዳ እንደመሆኑ በዚህ አካባቢ የምገኝበት ዋናው ከተማውን ብርት ቦታ ስለሆነ በገበያ ማዕከላት ነው ግብይት የሚከናወነው። በዚህ የገበያ ማዕከላት ደግሞ በማለዳ ሞቅ ያለ እንቅስቃሴ አለ። በተለይም ደግሞ በዚህ ስፍራ አርሶ አደሮች፣ አከፋፋዮች በማለዳ አትክልትና ፍራፍሬን ያከፋፍላሉ። እንግዲህ የማከፋፋያ ዋጋው እጅግ መልካም የሚባል ነው። እኔ በስፍራው የተመለከትኩት ለአብነት ብናነሳ ጥቅል ጎመን ሀያ ብር ለኪሎ የችርቻሮ ዋጋ ነው፣ አስራ አምስት ብር የማከፋፋያ ዋጋ መሆኑን ተመልክቻለሁ። እንዲሁም ካሮት አርባ ብር የማከፋፋያ ዋጋ ሰላሳ አምስት ብር ከዚህም ባለፈ ደግሞ እንግዲህ ሌሎች ምርቶችን በምንመለከትበት ጊዜ ቲማቲም 35 ብር የማከፋፈያ ዋጋ 40 ብር የችርቻሮ ዋጋ ከዚህም ባለፈ ደግሞ ሌሎች ምርቶችንም በዚህ አይነት የገበያ ሁኔታ ጥሩ የሚባል የዋጋ ሁኔታ እንዳላቸው ተመልክቻለሁ። እንግዲህ አትክልትና ፍራፍሬ ሰዎች ከጤና አንጻር ከኢኮኖሚም አንጻር የሚያመዝኑበት የሚመርጡት ምርት እና የግብይት ሞቅ ያለ የግብይት ሁኔታ ያለበት እንደሆነ ይታወቃል። አሁን የምገኝበት ደግሞ የአትክልትና የጥራጥሬ መሸጫ አካባቢ ነው። በዚህም አካባቢ እንግዲህ ምስር 3 እንዲሁም ደግሞ የአኩሪያተር ክክ 180 ብር መሆኑን ጠይቅ ያለው ሌሎችም አትክልትና ፍራፍሬዎችንም ስንመለከት ሙዝ 80 ብር፣ እንዲሁም ደግሞ አቮካዶ 80 ብር ፓፓያ ሰባብር ሌሎችም እንደዚሁ ፍራፍሬዎች በእንደዚህ ና በእስከ መቶ ያ ባሉ ዋጋዎች ላይ ተመልክቻለሁ ማለት ነው። እንግዲህ ወቅቱ ቀደም ብዬ እንዳልኩት የበዓልም ወቅት ስለሆነ ባዛሮች ተዘጋጅተዋል። በዚህ ባዛር አማራጭ የሆኑ ግብይቶች እንዲሁም ደግሞ የተሻሉ ዋጋዎች ጭምር ያሉባቸው ምርቶች መኖራቸውን በትናንትናው ዕለት ተገኝቼ መታዘብ ችያለሁ። በተለይ ደግሞ በቀጥታ አምራቾች ለተሸማቹ ምርቶችን ያቀረቡበት ነው። ለምሳሌ ዘይት መኮረኒ፣ ፓስታ የመሳሰሉ ምርቶች ከፋብሪካዎች በቀጥታ ለአምራቾች በ ንግድና ባዛሩ ቀርቦ ተመልክቻለሁ። ይህም እንግዲህ ተመራጭ የሆነ የገበያ ስፍራ አድርጎታል ማለት ነው። እንግዲህ ከዚህ ከዛሬው ግብይት ማስተላለፍ የምፈልገው መልእክት እንግዲህ ሰዎች አራትም አምስትም ሆነው በተለይ ከችርቻሮ ይልቅ በጅምላ አንድ ላይ እየገዙ የተሻለ ዋጋ ማግኘት የሚችሉበት መሆኑ ነው። በዚህ የዛሬው የጠዋት ማለዳ ግብይት የተመለከትኩት ለአሁን ያለኝ መረጃ ከዚህ ከባህር ዳር የጠዋት መረጃ ይህንን ነው የሚመስለው። አመሰግናለሁ መቅደስ ራሄል ከባህር ዳር የግብይት መረጃ ስላደረሽን እናመሰግናለን። መልካም ቀን ይሆንልሽ። በመጨረሻም ተመልካቾች በአዲስ አበባና በሌሎች ከተሞች ያለውን የመሰረታዊ ሸቀጦች ዋጋ፣ የውጭ ሀገር ገንዘቦች የምንዛሬ ተመንና የግብርና ምርቶች ወቅታዊ ዋጋ መረጃዎችን አብረን ከታተል ተመልካቾች የአዲስ ቀን የጠዋት ገበያ አብቅቷል መቅደስ እንዳለ መረጃዎቹን ነገርኳችሁ መልካም ቀን ይሁንላችሁ